ሰላም ሰላም ክብራትና ክብራን ተመልካቾቼ፣ ዛሬ ይሄንን ፋርም እናደራጃለን። ከዚህ ቀደም እንግዲህ የተለያዩ ቤቶችን እንዳቀረብኩኝ ታስታውሳላችሁ። እንግዲህ ይሄ አርቢ እንግዲህ ወደኛ ጋር መጥቶ ከኛ ጋር ለመስራት ፍቃደኛ የሆነ ነው። ይሄንን እርባታ እንግዲህ ሙሉ በሙሉ ባለቤቱ ሳይመጣ ቤቱ እንዳለ እኛ አደራጅተን ምንሰራቸውን ስራዎች ሙሉ በሙሉ ትመለከታላችሁ። ትምህርት ይሆናችኋል። እንደ መጀመሪያ የሆነ ነገር የምታገኙበት ይሆናል። ብቻ አይታችሁት በጣም ብዙ የምትጠቀሙባቸው ነገሮች አሉ። እርባታው ይህንን ይመስላል። ይሄንን ቪዲዮ ታስታውሱታላችሁ። የቻነሌ ተከታታዮች ይሄን ቪዲዮ ታስታውሱታላችሁ። ከዚህ ቀደም እንግዲህ ይሄን ጨምሮ አራት አምስት ቤቶችን አሳይቻችሁ ነበርና ከኛ ጋር ለሚሰሩ ክፍት የምናደርጋቸው ቦታዎች ወይም ደግሞ ዶሮዎችን ከኛ ላዘዘ እነዚህን ቤቶች በነጻ እናስተላልፋለን። እና ይሄ አንደኛው ቤት እንግዲህ ተይዟል ማለት ነው። ሌላም ቀጣይ አንድ የተያዘ ቤት አለ። እሱንም በቀጣይ ቪዲዮ የምሰራላችሁን የሚሆነ እስካሁን ምንም ሂደት አልጀመርንም። ፉል ፓኬት ተጠቃሚ ነው በነገራችን ላይ ሙሉ ለዚህ ለእርባታ ለመጀመር የሚያስፈልጉ እቃዎችን ሙሉ በሙሉ ነው ያሟላንለት። ዛሬ እንግዲህ ይህንን ወደ ሁለት መቶ ሰላሳ አምስት ካሬ ገደማ ነው ሁለት ሺህ ዶሮች ናቸው በእርግጥ የሚገቡት። ቤቱን ከመጥረግ ነው የጀመር ነው። ዙሪያውን አይታችሁት በቃ ጠግብ የምትሉበት አይነት ቤት ነው። ቤቱ በጣም የሰጠ ሊባል የሚችል ቤት ነው። እንክን የማይወጣለት ቤት ነው። ስለዚህ እንደዚህ ከመጥረግ ጀምረናል። በደረቁ ማለት ነው። ስቴፖቹንም ነግራችኋለሁ በነገራችን ላይ። እነዚህ ዶሮች ወደ ጅማ ዛሬ የላክናቸው ዶሮች ናቸው። አምስት መቶ ዶሮች ናቸው እነዚህን አምስት መቶ ዶሮዎች ፉል ፓኬጅ ነው እያደረስ ነው። እና እነዚህን በተለይ ወደ ክፍለ ሀገር አካባቢ ዶሮ ለመረከብ የምትፈልጉ ለሁላችሁም በራሳቸው ትራንስፖርት ነው። በነገራችን ላይ በራሳችን ትራንስፖርት አይደለም፣ በራሳቸው ትራንስፖርት ነው ክፍያው ማለት ነው። እኛ ግን ግብዓቶቹን፣ ሳጥኑን፣ መኪናውን ሙሉ በሙሉ አደራጅተን አቀርበንላቸዋል። ክፍያው ግን በራሳቸው ነው። ለምን ጅማ ድረስ አምስት መቶ ዶሮዎችን እኛ ዴሊቨሪ ዴሊቨር ለማድረግ ስለማይመጣጠን ወጪና ገቢ ማለት ነው። ስለዚህ አርቢዎች በራሳቸው እንዲያረጉ፣ እኛ አባት እንግዲህ የራሳችን ሰልጣኞች ናቸው የሰማያ አራተኛ አምስተኛ ዙር ሰልጣኛችን ናቸው ይመስለኛልና፣ አምስት መቶ ዶሮችን ከዚህ ቀደም ኦርደር አድርገው ወረፋቸውን ጠብቀው በዚህ መልኩ እንግዲህ ዶሮችን ተረክበዋል ማለት ነው። የሚይዙባቸውን መንገዶች የተለያዩ ቫይታሚኖችን፣ መመገቢያ መጠጫዎችን ጨምሮ ለአርቢዎች ያስረክበናል ማለት ነው። ያው ወደ ክፍለ ሀገር አካባቢ ዶሮችን ብዙ ጊዜ ስንልክ ልምድ ያለው አሽከርካሪ ነው የምንጠቀመው። ያ ማለት ረጅም ጉዞ ዶሮዎች ምን ሊያጋጥማቸው ይችላል፣ ያንን ነገር ፊክስ ሊያደረግ የሚችል ሰው ነው የምንመድበው አብረን ማለት ነው። ስለዚህ ምንም አይነት ስጋት አይገባችሁም። አርቢውን በምትመለከቱት መልኩ ከኛ ጋር ሆኖ ጭኖ ተረክቦ እንግዲህ ወደ ጉዞ ጀምረዋል ዛሬ ማለት ነው። እንደምትመለከቱት ከመጥረግ ነው እየጀመረ ነው። በእርግጥ እንደነዚህ አይነት ቤቶችን የምንመርጥባቸው የተለያዩ መስፈርቶች አሉን። ብዙ ዶሮ አርቢዎች እንግዲህ ቤትን ዝም ብሎ ነው የሚከራዩት፣ ያው ቤት የዶሮ ቤት ስለሆነ ብቻ ወይም ደግሞ ከዚህ ቀደም ስለተሰራበት ብቻ። ነገር ግን የሰራበት ሰው ያሳለፈውን ችግር እሱ ብቻ ነው የሚያውቀው። ምናልባት ሊነግራችሁ ይችላል፣ ላይነግራችሁ ይችላል፣ ላትገናኙም ትችላላችሁ። እናንተ እንደ አዲስ እዛ ችግር ውስጥ ትገባላችሁ ማለት ነው። የሰጠ ሊባል የሚችል ቤት ውስጥ ተከራዩ እኛ ጋር ለምሳሌ እኛ ጋር ያው እንደ የከስተመረው አይነት ነው የሚለያየው። ለምሳሌ እኛ ጋር የሚመጡ ደንበኞች እኛም ብለው ወይም እነሱ አሉ ብለው ስለሚመጡ በዛው ልክ እንገኛለን። ነገር ግን ደግሞ እኛ አካባቢ ላይ መስራት የማትፈልጉ ከኛ አገልግሎት ለመጠቀም የማትፈልጉ በራሳችሁ መስራት ለምትፈልጉ ለሁላችሁም ማስተላለፈው መልእክት ምንድን ነው፣ ዶሮ ቤት ስለሆነ ብቻ ዶሮ ቤትን አትከራዩ። ኪራይም በተመለከተ ያ የዶሮ ቤት በነገራችን ላይ ከሆነ ጊዜ በፊት ገበሬው ሊሆን ይችላል ወይም ደግሞ ግለሰቡ እዛ ቦታ ላይ ያንን ሼድ የገነባው ከሆነ ሰው አይቶ ነው ከየትም አምጥቶ አይደለም ስለዚያ ቤት ለምንድን ነው እንደዚህ ቁመቱን ያረከው ለምንድን ነው እንደዚህ ስፋቱን ያደረከው ክፍተቱን ይህንን ለምን ፈጠርከው ምናም ብላችሁ ብጠይቁት ምንም የሚያውቀው ነገር የለም እነሱ አይደሉም እርባታው ላይ የቆዩ ሰዎች ራሱ የሚሰሯቸው ቤቶች ቦታን ታሳቢ አድርገው ነው እንዴት አድርጌ ግቢውን ልጠቀመው ነው እንጂ እንዴት አድርጌ ፕሮዳክቲቪቲ ላሳድግ ወይም ደግሞ ጤንነትን እንዴት ልጠብቅ የሚል አይደለም ያለ መሰረት ያደረገ አይደለም። እኔም ከዚህ በፊት ቤቶችን ስገነባ እንዴት አድርጌ ግቢውን ልጠቀም ብዬ ነው የምገነባው። እና ጥንቃቄ ማድረግ የሚኖርብን ነገር ቤት ኪራይ ላይ ቤቶችን ከመከራየታችሁ በፊት ከዚህ ቀደም የተሰራበት ሰው ምን አይነት ቻሌንጅ ገጥሞት እንደነበረ ቤቱ ላይ አይታችሁ ትገምታላችሁ ማለት ነው። በተለይ ልምድ ያለው ዶሮ አርቢ ይህንን የመገመቱ በጣም ቀላል ነው። ከዚህ ጋር ተያይዞ እንግዲህ እኛ የምናቀርባቸው ቤቶች እኛ አካባቢ ላይ መሆናቸው እኛ በቅርበት ለአርቢው ክትትል እንድናደርግና እንዲሁም ደግሞ ለስራችን አመቺ እንዲሆን ነው። እንደነዚህ አይነት ስራዎችን ለምሳሌ ክፍለ ሀገር ወተን መስራት አንችልም፣ ካለው ጊዜ አንጻር ማለት ነው። በጣም የተጣበበ የሚባል ጊዜ ነው ያለው። ስለዚህ በዚህ ጊዜ ውስጥ ግን የዘኛው አካባቢ ከኛ እርባታ ለእኛ እርባታ ከምንሰጠው ጊዜ ቆጥበን ወደዚኛው እርባታ ላይ ጊዜ እናውላለን ማለት ነው። በጣም ኢፌክቲቭ የሚባል ግን ስራ ነው የምንሰራው። እንደምትመለከቱት እጅግ ዘመናዊ በሆነ መንገድ ነው። ሀይ ፕሬዠር ወሸር ነው የምንጠቀመው። ይሄ ማለት ደግሞ ቂጣ ይሄ ኬክድ ማይኑር የምንለውን ሙሉ በሙሉ ፈንቅሎ ነው የሚያወጣው። ያ ማለት የሶስት የአራት ባች እንኳን ፈንቅሎ የማውጣት አቅም አለው ማለት። ያ ግን ይሄ ፕሬዠር ወሸር የሌላቸው ግለሰቦች ዝም ብሎ በውሃ የሚታጠብ አይነት ነገር ከሆነ ቂጣው አይነሳም፣ ወይም ደግሞ ይሄ ኬክድ ማይኑር የምንለው ቂጣው ይሄ የተለጠፈ ቂጣው ኩስ አይነሳም። በላዩ ላይ ሶስት አራት ዶሮ አርቢ ይፈራረቅበታል። ያ እነዚህ ማይክሮ ኦርጋኒዝምስ የምንላቸው። ሼድ ያደርጋሉ ወይም ደግሞ እዛ ውስጥ ይደበቃሉ። በቀላሉ ግን በሽታን ለማሰራጨት ደግሞ ሁኔታዎች ሲመቻቹላቸው ለዶሮዎች በሽታን ያስተላልፋሉ ማለት ነው። ስለዚህ ከነዚህ ሁሉ ግን መጀመሪያ በአግባቡ እንደምትመለከቱት፣ ውስጡ አልቀረን ውጩ አልቀረን እጅግ እንደኔ ፋርም አድርጌ የሰራውት ፋርም ነው። በእርግጥ ሁሉንም ፋርም ባለቤት ስላየ ስላላየ መቶ ቼክ ስላደረገ ምናምን አደለም ማድረግ የሚገባኝን ሁሉ አደርጋለሁ ከአርቢው አርቢው ከሚያስበው በላይ ለምን እኔ ልምድ አለኝ ብዬ ነው እዚህ ጋ የቆምኩትና፣ አርቢው ምናልባት አይቶ በቃው አሪፍ ነው ሊል ይችላል። እኔ ግን ከዛ በላይ ነገ ተወቃሽ እንዳልሆን ማለት ከዛ በላይ ጥሬ መስራት እንዳለብኝ ስለዚህ እንደ ራሴ አድርጌ የሰራሁት ፋርም ምንለው ልላችሁ ፈልጌ ነው። እንደምትመለከቱት አጸዳር ላይ፣ ግብአቶችን ማሟላት ላይ፣ ኬሚካል ርጭት ላይ በነገራችን ላይ ወደ አምስት ጊዜ የተደረገ ኬሚካል ርጭት ነው አምስት ጊዜ ማለት ነው። አምስቱንም ግን የተለያዩ ኬሚካሎች ነው የተጠቀምነው፣ የተለያዩ ኬሚካሎች በመጀመሪያው ባይዳከም በሁለተኛው፣ በሁለተኛው ባይዳከም በሶስተኛው አማራጮችን ማለት ለምን የማያዳግም ስራ መሰራት መቻል አለበት። እንደምትመለከቱት ውጪውንም ጭምር ማለት ነው። ይሄ የምትመለከቱት በውሃ ብቻ አይደለም ውስጡ ዲተርጀንቶች አሉ፣ እና ለዲስኢንፌክታንት ደግሞ የምንጠቀምባቸው ኬሚካሎች አሉ። በጣም ጠንከር ያሉ ማለት ለምን ዶሮዎች የሉ ዶሮዎች ስለሌሉ ጠንከር ያሉ ኬሚካሎች ነው የምንጠቀመው። በዋጋም ውድ ናቸው፣ ገበያ ላይ የሚገኙት ኬሚካሎች እኛ የምንጠቀምባቸው ውድ ናቸው። ስለዚህ እነዚህን ኬሚካሎች ግን የማያዳግም ስራ ለመስራት በጣም ፍቱን ናቸው ኬሚካሎቹ። በነገራችን ላይ መግዛት ብቻ አይደለም ኬሚካሎቹ በቃ ዲቴል የማናውቃቸው አሁን ለምሳሌ ገበያ ላይ ኬሚካል ገዝቶ ሁሉም ዶሮ አርቢ ኬሚካል ገዝቶ ነው ወደ ቤቱ የሚገባውና እንዴት እንበጠብጣለን? ምን አይነት ቴምፕሬቸርስ ይፈልጋሉ? አረጫጫት የምንረጭበት መንገድ ወይም ደግሞ ስፕሬ የምናደርግበት መንገድ የተለያየ ነው። ስለዚህ ጠንከር ብናደርጋቸው የበለጠ ውጤት የሚያስገኙልን ኬሚካሎችን መርጠን መጠቀም ይኖርብናል ማለት ነው። ውጭውንም ውስጡንም እንደምትመለከቱት በደንብ አድርገን ነው የረጨ ነው የራሱ ግን የራሱ ፕሮሲጀር አለው። እንደዚህ ያለ ለምሳሌ እንደዚህ ያለ ጽዳቶችን በምናከናውንበት ሰዓት የመጀመሪያው ምንድን ነው? በደረቁ መጥረግ በመጀመሪያ ደረጃ የሚቀመጥ ነው። ሁለተኛ የተለያዩ ኢንሴክቶችን በተለይ እነዚህ በሽታ ተሸካሚ ናቸው የምንላቸው፣ ለምሳሌ በምሳሌ በጠቅስላችሁ እንሽላሊት ሊሆን ይችላል፣ ሸረሪት ሊሆን ይችላል፣ አይጦች ሊሆን ይችላሉ። እነዚህ ሁሉ ማጥፋት አስፈላጊ ነው፣ በሽታ ተሸካሚዎች ናቸው። የበፊቱን ታሪክ ይዘው የሚቀጥሉ ናቸው ወይም ደግሞ የዛን ፓቶጂን ሳይክሉን የሚያስቀጥሉ ናቸው። ስለዚህ እነዚህን ማጥፋት አስፈላጊ ነው። ስለዚህ ኬሚካል ርጭቱ ወሳኝነት አለው ማለት ነው። የሁለተኛው ምንድን ነው? ኩሳ ወገዳችሁ ነው። እኛ ቤቱን ስናጸዳ አይታችሁ ሊሆን ይችላል። ምናልባት በቪዲዮ ላይ ያደረግነው ነገር ምንድን ነው የምንጠቀምበትን የማጠቢያ ተመልክታችሁታል። ፕሬዠሩ ማለት ነው። ከዚህ በመቀጠል እንግዲህ በደንብ ዲፕ ከብተን ምንድነው የምናደርገው በ ፈርፍሮ እንዲያወጣ ኩሱን ማለት ነው ከላይ መጥረግ ኖርማል ነው ማንም ሰው የሚያረገው ነገር ነው ነገር ግን ለብዙ ሰው አሰልቺ የሚባለው ምንድ ነው እኔ አሁን ከዚህ በፊት ይህንን ማሽን ከማስገባቴ በፊት በጣም የሚያሰለቼ ነገር ምንድነው መፈቅፈቅ ቂጣውን መፈቅፈቅ በጣም አሰልቺ ነው በጣም ከሚባለው በላይ ማለት ነው ለሰራተኛ ብትሉ ለራሳችሁ ብትሉ አሰልቺ ነው ያንን ነገር እንግዲህ በዚህ ነገር ቀርፈነዋል ማለት ነው በትንሽ ደቂቃ ብቻ ፈልፍሎ ያወጣላችኋል። መሬት ውስጥ የተሰገሰጉ ነገሮችን ሙሉ በሙሉ ፈልፍሎ እንዲያወጣላቸው ያደርጋል። ኩሳ አወጋገዳችሁ በጣም ወሳኝነት አለው። ከዚህ በተጨማሪ እንግዲህ ዳውን ታይሙ መጠበቅ እጅግ በጣም አስፈላጊ ነው። ያው ምን ያክል ጊዜ ለአዲስ ቤቶች ዳውን ታይም ምን ያክል ያስፈልጋል፣ እንዲሁም ደግሞ እርባታ ከዚህ በፊት የተሰራባቸው እንዲሁም ደግሞ እርባታ ተሰርቶባቸው በሽታ ለተፈጠረባቸው ለከብት እርባታ ለሆኑ ለበግ ለፍየሎች፣ እነዚህ ሁሉ ዳውን ታይም አላቸው። ስለዚህ ዳውን ታይሙ ምን ያክል እንደሆነ ማወቅ፣ የራሳቸው የጊዜ ገደብ አላቸው፣ እነሱን ማወቅ አስፈላጊ ነው የሚሆነው ከዚህ በተጨማሪ ታዲያ ለምሳሌ በፓውደር መልኩ ደግሞ የምንጠቀምባቸው ዲሲንፌክት የምናደርግባቸው እንትኖች አሉ፣ ኬሚካሎች አሉ። እነዚህን ኬሚካሎች እንግዲህ በፓውደር መልኩ በቪዲዮ ላይ እንደምትመለከቱት ርጭት አከናውነናል። ይሄ ማለት አንደኛ የፍሎሩን ሞይስቸር እንትን ሳክ የሚያደርግልን ነው በራሱ በራሱ ራሱ ይሄኛው ዱቄቱን የምትመለከቱት እርጥበትን የሚመጥልን ነው። ስለዚህ በአጭር ጊዜ ውስጥ ቤቱ እንዲደርቅ ያደርገዋል። የመጀመሪያው ሁለተኛ ነገር ምንድን ነው? ኩስ እንኳን ቀረብ ይባል ያልታየ ኩስ እንኳን ከእይታችን የተሰወረ አይነት ኩስ እንኳን ቢኖር በቀላሉ ከዛ ኩስ ላይ የተለያዩ ፓቶጂኖችን ማድረግ ይችላል፣ ማዳከም ይችላል። ስለዚህ እነዚህ በፓውደር መልኩ ደግሞ የምንጠቀምባቸው ኬሚካሎች እጅግ በጣም ወሳኝ የሚባሉ ናቸው። ይህንን ምናልባት ብዙ ሰው እየተጠቀመው አለ ብዬ አላስብም። ለዚህ ለ በሽታ ለማዳከም ግን ትልቁን ድርሻ የሚወስድ ነው። ካሉት ኬሚካሎች እጅግ በጣም ጠንካራ የሚባል አይነት ኬሚካል ነው። እነዚህን ከግምት ውስጥ ማስገባት አስፈላጊ ነው ማለት ነው። እንግዲህ ቦታዎችን ወይም ደግሞ ኬሚካል የቤት ኪራዮችን በምመርጡበት ሰዓት ልዩ ጥንቃቄ ማድረግ የሚኖርባችሁ ምንድን ነው? የመጀመሪያ እንግዲህ ቅድም እንዳልኳችሁ ከአሰራርም ከተለያዩ ነገሮች የተወሰኑ ነገሮችን አንስቼላችኋለሁ። ነገር ግን መረሳት የሌለበት ጉዳይ ምንድነው? የቤት ኪራዩና ካሬው ይመጣጠናል ወይ የሚለው ማወቅ አስፈላጊ ነው። ሁለተኛ ከመንገድ ያለው ቅርበት፣ መሰረተ ልማቱ ከዚህ ቀደም እንዳልኳችሁ ቫይራል የሆኑ ዲዚዞች አለመፈጠራቸው ከዚህ በተጨማሪ ጥሩ አየር ዝውውር መኖር ብቻው መሆኑ እነዚህ ሁሉ ተመራጭ የሚያደርጉት ናቸው፣ እንደ መስፈርትም ሊቀመጡ የሚገባቸው ናቸው ማለት። ስለዚህ ቤቶችን ከመከራየታችሁ በፊት ከመገንባታችሁ በፊት ግዢ ከማድረጋችሁ በፊት ጥንቃቄ መደረግ ያለበት ይሄ ነው። አብዛኛው ዶሮ አርቢ እንግዲህ እየሰራ ነው ያለው፣ ዶሮም እየገዛን፣ ዶሮም እንደፈለጋችሁ አለ፣ ቤቱም እንደፈለጋችሁ አለ፣ ሰው እየሰራ ነው ያለው። ስኬታማ መሆኑ ብቻ ነው የከበደው ሰው ሰው ስኬታማ መሆን ከብዶታል። እውነት ለመናገር ሰዎች ዶሮ ቤቱን ትመለከቱታላችሁ። በዛ በዶሮ ቤት ውስጥ ግን ያሉ ችግሮች ብዛታቸው ብዛት እንዳይመስላችሁ። የተለያዩ ሰዎችን አውቃለሁኝ። ከኔም ጋር ሰልጥነው የወጡ ሰዎች አሉ። በመሰለኝ ደረጃ ወይም ደግሞ የተወሰኑ ነገሮችን አንብበው እኔ ከምሰጣቸው በተጨማሪ ማለት ነው አንብበው የሆነ ነገር አውቃለሁ ብለው የሚገቡ ሰዎች አሉ። እነሱ ሰዎች ምናልባት በጣም በችግር ውስጥ ናቸው ያሉት እንዳለኝ መረጃ ማለት ነው። ብዙ ሰዎችን አይቻለሁ። ያው በጣም ችግሩ ከአቅማቸው በላይ ሲሆንም ደግሞ ተሸንፈውም ወደ እኔ ይመጣሉ። ለምን አታድርጉ የተባሉትን ነገር አድርገው ስለሆነ ማለት የተገኙት ስለዚህ ያ ነገር ዋጋ ሲያስከፍላቸው በደንብ አይቻለሁኝ። በእርግጥ እኔ በሰዎች ስህተት በጣም መርሰው ነኝ። ያ ማለት አርቢዎች በራሳቸው የሞከሩትን ነገር አያለው፣ ያንን አሻሽዬ ለመስራት ሞክራለሁ የሚሆን ከመሰለኝ ካልሆነ ግን ተዋዋለሁ። ነገር ግን አብዛኛው ሰው አዲስ ነገር የሚፈጥርበት ደረጃ ላይ አለብያ አላስብም፣ አሁን ባለው ሁኔታ ስለዚህ እንዳልኳችሁ ዶሮም አለ ቤቱም አለ ሰራተኛም አለ መኖም አለ። ግን ስራ ተሰራ ማለት አይደለም አሉ እንደዚህ አይነት ፋርሞች በጣም ብዙ ናቸው። ሁሉም ናቸው ማለት ይቻላል። እኔ አንዳንድ ፋርም እንግዲህ አላውቅም፣ በእውቀት ደረጃ የሚሰሩ ሰዎች ይኖራሉ፣ ጥሩ ጥሩ ስራ የሚሰሩ ነገር ግን አብዛኞቹ በሚባል ደረጃ የሆነ በደላላ ነው የሚጀምሩት ወይ በእንስሳት ባለሙያ ነው የሚጀምሩት። እነዚያን ነገሮች ያው ከፍቶ ዞር የሚባል ነገር ከሆነ ትንሽ ያስቸግራል። እሱ ሱ ዋጋ የሚያስከፍል ነው የሚሆነው። ስለዚህ በባለሙያ ነው የጀመርኩት የሚል ዶሮ አርቢ ፋርሙን ስትመለከቱት በጣም የወደቀ ፋርም ነው። የወደቀ ነው ስላችሁ ስለ ማቴሪያል ጉዳይ አይደለም፣ ወይም ደግሞ ስለ ቤት ጉዳይ አይደለም። የሚሰራበት መንገድ አያስገባም ራሱ ወደ ውስጥ አያስገባም ራሱ። ዶሮቹን ስታዩቸው በጣም እንክብካቤ የጎደላቸው ናቸው። እነዚህ እነዚህ ሁሉ ጉዳዮች የሚጠቀሱ ናቸውና ልብ ማለት የሚገባ ነገር ምንድን ነው በምን አይነት ቤት እንጀምራለን የሚለውን ማወቅ ለማንኛውም ዶሮ አርቢ ስልጠና ያስፈልጋል ብዬ አስባለሁኝ በቃ በትክክል ስልጠና ይሰጣሉ ብላችሁ በምታምኗቸው ቦታዎች ሁሉ ሄዳችሁ ሰልጥኑ ሁለት ሶስት ቦታ ሰልጥኑ ከቻላችሁ በቃ የሆነ እዚህ የሆነ ቦታ ያላገኛችሁት የሆነ ቦታ የምታገኙት ነገር አለ ስለዚህ ያን ነገር ከማቻቻል አንጻር ስልጠናውን ብትወስዱ ብዬ እንደ ሀሳብ አስተላልፋለሁኝ ማለት ነው እንደምትመለከቱት ቤዲንግ ላይ ደርሰናል ወደ ስራችን ደግሞ ስንመለስ ቤዲንግ ላይ ደርሰናል ይሄ የጉዝጓዝ አነጣጠፍ ስርዓት ነው ያው ብዙ ጊዜ አይታችሁ ከሆነ ዶሮ ሳስረክብ ሁልጊዜ ጉዝጓዙን ስነካካ ታዩኛላችሁና፣ ያ ጉዝጓዝ የምነካካበት ምክንያት ምንድነው? አንዳንድ ጊዜ በጣም ጥልቀቱን ያወፍሩታልና፣ ጥልቀቱ በተለይ ዶሮቻችን ለምሳሌ እነዚህ ዶሮች እድሜያቸው ለእንቁላል ምርት የደረሱ ናቸው። ስለዚህ የእንቁላል ምርት ላይ የደረሱ ዶሮችን ደግሞ የጉዝጓዝ መጠን መጨመር የለብንም። የራሱ ስታንዳርድ አለው። ቄብ ብታስገቡ፣ ታዳጊ ቄ ብታስገቡ፣ ጫጩት ብታስገቡ፣ የእንቁላል ጣይ ዶሮች ብታስገቡ፣ የስጋ ዶሮች ብታስገቡ የራሱ የሆነ ዴብዝ አለው። ስለዚህ የምታነጥፉት ጉዝጓዝ ጥልቀቱ ከምርት ጋር ሙሉ በሙሉ የሚገናኝ ጉዳይ ነው። አብዛኛው እንደውም ከምርት ጋር የሚገናኝ ጉዳይ ብቻ ነው ያለው። ስለዚህ ከዚህ ከጉዝጓዝ አነጣጠፍ ጋር ተያይዞ ለምን ያክል ካሬ ምን ያክል ቦንዳ ወይም ደግሞ ምን ያክል መዳበሪያ ጭድ ወይም ሰጋቱ ላይ ያስፈልጋል የቡና ገለባ ያስፈልጋል የሚለውን ግምታዊ ቁጥሩ መውሰድ አስፈላጊ ነው። ስለዚህ ለዛ ካሬ የሚመጥን አይነት ጉዝጓዝ ለምሳሌ ይህን ቤት ስንጠቀም ምንም አይነት በኩንታልም በቦንዳ የተረፈ ጭድ የለም። በቃ ቁጭ ነው፣ ቦታው ላይ ቁጭ ነው፣ ስክትን ያለው ማለት ነው። ስለዚህ ይሄ አንድ ከልምድ ሁለተኛ ከሳይንስ የሚመጣ ነገር ነው። ከሳይንስም የምንወስደው ነገር አለ። ከልምድም የምንወስደው ነገር አለ። ሳይንስ ላይ ሌለ ነገር ግንም ፕራክቲካል ደግሞ መሬት ላይ የወረዱ ነገሮችን የምታዋህዱበት ነገር ሊኖር ይገባል ማለት ነው። ስለዚህ እነዚህ ጉዳዮች እጅግ በጣም አስፈላጊ ናቸው ብዬ ነው የማስበው። ጉዝጓዝ አነጣጠፋችንን ከጨረስን በኋላ ኬሚካል ርጭት ነው ያደረግ ነው። ይህ ኬሚካል ርጭት እንግዲህ ጉዝጓዝ የሚረጩ ኬሚካሎች አሉ። እነዚህን ኬሚካሎች በአግባቡ ረይተናል። በእርግጥ ሁለትና ሶስት ኬሚካሎች ገና ይቀሩናል ብለን እናስባለን። ትንሽ ጊዜ ስላለን ዶሮች እስኪ ደርሱ ድረስ ባለው መልሰን እንግዲህ ኬሚካል ርጭት የምናደርግነው ነው የሚሆነው። ለጉዝጓዝ የራሱ የሆነ ኬሚካል ርጭት ይደረግለታል ለጉዝጓዝ እንዲሁም ደግሞ ከዚህ ቀደም በሽታ የተፈጠረበት ቤት ካለ በተመሳሳይ አሁንም እንደዛው ኬሚካል ያስፈልገዋል። ስለዚህ ኬሚካል ርጭቶችን በዚህ መንገድ እናደርጋለን። የራሱ ስፕሬ የምታደርጉበት መንገድ የራሱ የሆነ ታይፕም አለው፣ አጀስትመንት ማለት ነው። በተለይ ለጉዝጓዝ በምረጩበት ሰዓትና ቤቱን በምረጩበት ሰዓት በተመሳሳይ እንደምትመለከቱት ማለት ነው። እንዲሁም ደግሞ ቤቱን በምታጥቡበት ሰዓት ያለው ደግሞ የፕሬሸሩ መጠን የተለያየ ነው። ያው ማቴሪያሉ ሲኖራችሁ በደንብ ማወቅ ትችላላችሁ እሱን በምትመለከቱት መንገድ እንግዲህ ስራችን በተወሰነ መልኩ ይህንን ይመስላል። በእርግጥ የሚቀሩን ስራዎች አሉ። ከጎንና ጎን ሸራ ይቀረናል። እንግዲህ አናጺ መጥቶ ስኑ ይሰራዋል። ከተሰራ በኋላ ቤቱን ደግሞ አንድ ኬሚካል ርጭት እናደርግና ቤቱን እናፈነዋለን። ቤቱን ካፈን ነው በኋላ ከዚህ በኋላ እንግዲህ ያሉትን እቃ ማሟላቱን ጉዳይ እንዳልኳችሁ፣ የሸራውን ጉዳይ፣ ኬሚካል ርጭቱን በስቴፕ ደግሞ የማጋራችሁ ነው የሚሆነው። አብራችሁን ከቆያችሁ ብዙ መረጃ ተጠብጡበታላችሁ ብዬ አስባለሁ። በተለይ የቻናላችን ቤተሰብ መሆናችሁን እንዳትረሱ፣ የሰብስክራይብ ምልክቱንና እና የደውል ምልክቱ መጫናችሁን እንዳትረሱ። የቴሌግራም ቻናላችን ጎብኙ። አይንሸት ፋርም ይሰኛል። ቴሌግራማችሁ ላይ በእንግሊዝኛ አይንሸት ፋርም ብላችሁ ብጽፉ መጀመሪያ የሚመጣላችሁ ከ12000 በላይ ተከታዮች ያሉት ነው ቴሌግራም ቻናላችን። እንዲሁም ደግሞ 500፣ 600 ዶሮችን 2250 ዶሮችን ማርባት ለምትፈልጉ ዶሮ አርቢዎች ደግሞ የዶሮ እርባታ ለጀማሪዎች ብለን ያስቀመጥ ነው የፈጠርነው ቻናል አለ ወደ 18000 የሚጠጋ ሰብስክራይበር አለው። እሱም በኢትዮጵያ ሁለተኛ ይመስለኛል። የመጀመሪያው ያው ቁጥር አንድ የሚባሉ ትልቁ ቻናላችን ነው በኢትዮጵያም፣ እንዲሁም ደግሞ ለእኛም ማለት ነው። ስለዚህ እሱንም ቻናል ጆይን ማድረጋችሁ እንዳትረሱ። ይሄ ቻናል ማለት ነው። የፌስቡክ ፔጅ ያለን አጫጭር ቪዲዮዎችን ትምህርታዊ ነገሮችን በየደቂቃው የምንለቃቸው የእንቁላል ገበያ፣ የዶሮ ገበያ፣ የዶሮ አያያዝ፣ ስለ ዶሮ በሽታ ሰዎች የሚጠይቁ የተለያዩ ጥያቄዎች የምንመልስበት እነዚህ ሁሉ አሉና እነዚህ ቪዲዮዎች እንግዲህ ተመልክታችኋቸው ጥሩ ትምህርት ታገኙበታላችሁ ብዬ አስባለሁ። ስለተከታተላችሁ እንዲሁ ግን አመሰግናለሁ። በቀጣይ እስክንገናኝ ሰላም።